ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአብጽሐነ እስከዛቲ ሰዓት፣ እስከዚች ዕለት፣ እስከዚች ሰዓት ያደረሰን የሰራዊት ጌታ ለሆነ እግዚአብሔር ክብር ምስጋና ይግባውና በዚህ በቅድስናው ስፍራ በሀብት ስቦ በረድኤት አቅርቦ የሰበሰባችሁ የእግዚአብሔር ቤተሰቦች በመጀመሪያ የካቴድራላችን ዋና አስተዳዳሪ ክቡር መልአከ አሚን ቆሞስ አባ ገብረስላሴ እርሳው፣ የካቴድራላችን ዋና ጸሐፊ ክቡር መጋቢ ስርዓት ልዑል ሰገድ ተክለ ብርሃን፣ በአድባራት ገዳማት የመጣችው አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላእካነ ምስጢር ዲያቆናት፣ መምህራን ወንጌል፣ ዘማርያን፣ አባቶችና እናቶቼ፣ ወንድሞችና እህቶቼ እንዲሁም ህፃናት በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ቅድመ ዓለም የነበረ ማዕከል ዓለም ያለ ዓለምን አሳልፈው የሚኖር የሰራዊት ጌታ ልዑል እግዚአብሔር ስሙ ጽንፍ እስከ ጽንፍ፣ ዳርቻ እስከ ዳርቻ በፍጥረታቱ ሁሉ አምድበት ዛሬም ዘወትርም ለዘላ ዓለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን መላእክት ጻድቃን ሰማዕታት እንደየ ክብራቸው እንደየ ማዕርጋቸው ክብር ምስጋና አይድረሳቸው። እንኳን ለዚህ ለታላቁ ለተደራራቢው በዓል በሰላም አደረሰን አደረሳችሁ። እግዚአብሔርን አመስግኑት። ወእግዚእነ በቃለ ቀርን እግዚአብሔር በእልልታ አምላካችን በመለከት ድምፅ አድረገ። የዳዊት መዝሙር መዝሙር አርባ ስድስት ቁጥር አምስት ላይ ተመዝግቦ የሚገኝ ኃይለ ቃል ነው። በዚህ ኃይለ ቃል መነሻነት ለተወሰነ ደቂቃ እንማራለን። እለቱ ተደራራቢ በዓል እንደሆነ ይታወቃል። የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ዓመታዊ ክብረ በዓል ነው። ለአምስት ቀናት በተከታታይ ኃጥ ጻድቅ ሳትል ለሚያምነውም ለማያምነውም እኩል ተገልጻ እየታየች እየባረከች የታየችበት የተገለጸችበት እንከበርበት ዕለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ያረገበት ዕለት ነው። ቅድም ታቦቱ እየዞረ ስለ እመቤታችን ስለ ድንግል ማርያም በተወሰነ መልኩ ትምህርት ተሰጥቷል። አሁንም ደግሞ በተወሰነ መልኩ ደግሞ ስለ ዕርገቱ እንመለከታለን። ስለ ድንግል ማርያምም ስለ መድኃኒታችን ስለ ኢየሱስ ክርስቶስም ትምህርቱ ቢነገር የሚያልቅ ስላልሆነ ነው በተወሰነ መልኩ ለማለት የቻሉት የእነርሱ በክብራቸው ልክ መናገር ስለማይቻል፣ ስለዚህ ቅዱስ ዳዊት ዲያቆኑ በቅዳሴ ጊዜ ሲያዜመው እንደሰማችሁት ቅድም በቅዳሴ ጊዜ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን እግዚአብሔር በእልልታ አምላካችን በመለከት ድምፅ አረገ አለ። ይህን ዲያቆኑ ያዜመው ቅዱስ ዳዊት ከአንድ ሺህ አንድ መቶ ዓመት ዘመን ተቀድሞ ክርስቶስ ከመወለዱ በፊት በትንቢት መልክ በርቀት ያለውን በቃሉ አቅርቦ የተናገረውን ነው፣ ዲያቆኑ ያዜመ ነው። ቅዱስ ዳዊት በርቀት ያለውን ክርስቶስ ከተወለደ በኋላ በዚህ ምድር ያለውን የማዳን ሥራ ፈጽሞ በሚያደርግ ጊዜ እንዴት እንዳረገ በራሱ ሥልጣን ማድረጉን አርገ እግዚአብሔር በይባቤ እግዚአብሔር በእልልታ አምላካችን በመለከት ድምፅ አረገ ብሎ ተናግሯል። አሁን ይህን መነሻ አድርገን እንዴት እርገት ማለት ምን ማለት ነው፣ በየት አረገ፣ እንዴት አደረገ እና ለምን አረገ የሚለውን ብቻ እንመለከታለን። በማታውም ጉባኤ ስለእመቤታችንም ስለ እርገቱም የሚያስተምሩ መምህራን ተጋብዘዋል። በሰፊው በማታው ስለምንማር፣ ታቦቱ ቁሞ ብዙ ሰዓት አልወስድም። ለተወሰኑ ደቂቃ ይህን እንመለከታለን። ዕርገት ማለት ከምድር ወደ ሰማይ መውጣት፣ ከታች ወደ ላይ ከፍ ከፍ ማለት ሲሆን በየት አረገ የሚለውን ስንመለከት ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በየት እንዳረገ ወንጀላዊው ቅዱስ ሉቃስ እንደመዘገበለን ሁሉ ወእንዘ አውሰቆሞ አፍአ እስከ ቢታንያ ወአንሳ እደዊሁ ባርኮሙ ወአርገ ሰማየ ወእንዘ ይባርኮሙ ተረሃቆሙ ይላል። መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ይዟቸው ወጣ፣ እጆቹንም አንስቶ በአንብሮተ እድ ባረካቸው ከአናጕንስጢስነት ፓትርያርክነት ያለውን ስልጣን በአንድ ጊዜ ለሐዋርያት ሰጣቸው። እየባረካቸውም ወደ ሰማይ አረገይንና በቢታንያ መሆኑን ይነግረናል። በሌላ መንገድ ደግሞ ራሱ ወንጌላዊ ሉቃስ በጻፈው የሐዋርያት ገድል መጀመሪያ በሆነው በግብረ ሐዋርያት ምዕራፍ አንድ ስንመለከት መድኃኒታችን ኢየሱስ ክርስቶስ ያረገው በደብረ ዘይት እንደሆነ ደግሞ ይነግረናል። እንዴት ነው ሲባል፣ መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት አድርጓል፣ እውነት ነው። በቢታንያ አድርጓል፣ እውነት ነው። ምክንያቱም በቢታንያ ሲል በደብረ ዘይት ሲልም በሁለቱም የሚጣሉ አይደለም፣ የሚታረቁበት አለ። ደብረ ዘይትም ተራራ ነው። ቢታንያም ተራራ ነው። ቢታንያ ማለት የበለስ ቤት ማለት ነው። ቢታንያ ከደብረ ዘይት ተራራ ላይ የሚገኝ ከዮርዳኖስ በስተ ምስራቅ ከገላትያ በስተ ሰሜን ከኢየሩሳሌም በስተ ምስራቅ አምስት ኪሎ ሜትር ርቆ የሚገኝ ከደብረ ዘይት አፋፍ ላይ ያለ መንደር ነው። ዛሬ ኤልአዛርያ ተብሎ ይጠራል። በቱርክ ግዛት ውስጥ ይገኛል። ስለዚህ ደብረ ዘይትም ተራራ ነው፣ ቢታንያም ተራራ ነው። ከፍታውን ተራራማነቱን ሲያመለክት ሁለቱንም ይጠቅሳል። የተያያዘ ስለሆነ ማለት ነው። ስለዚህ ዋናው ምስጢሩ ከፍታ ቦታ ፈልጎ በዚያ ቦታ ማድረጉን የስልጣኑ የክርስቶስን ከፍታ የክርስቶስን ታላቅነት የክርስቶስን ስልጣን የሚያሳይ ነው። በኤፌሶን ምዕራፍ አራት ቁጥር አምስት ስትመለከቱ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ካለ በኋላ ከሁሉ በላይ የሆነ በሁሉ የሚኖር በሁሉ የሚሰራ አንድ አምላክ አንድ አባት አለ ብሎ አስቀምጦታል። ከሁሉ በላይ አምላካችን መድኃኒት ኢየሱስ ክርስቶስ ከፍጥረታት በላይ ከሁሉ በላይ በመሆኑ እሱ የሚሳነው ነገር እንደሌለ፣ በሁሉ የሚኖር በሁሉ የሚሰራ ይላል። ለመለኮት ቦታ ይወሰንለትም፣ እሱ ቦታን ይወስናል እንጂ። ስለዚህ በሁሉ የሚኖር አለ። በዓለም ሁሉ ምሉ ነው መለኮት። ስጋን ስለለበሰ ከምድር ወደ ሰማይ አረገ ይባላል በለበሰው ስጋ ስልጣኑ ከፍ ያለ እንደሆነ ደግሞ በሁሉ የሚሰራ ሁሉን የሚያዝዝ፣ ሁሉን የሚገዛ ከሁሉ በላይ የሆነ ብሎ ይገልጸዋል። ስለዚህ በዚያ ቦታ ላይ አድረገ ስልጣን ተሰጠኝ ብሎ በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ እንደሚገኘው ሁሉ ስልጣን ተሰጠኝ ብሎ ነገራቸው። ለሐዋርያት ስልጣኑን ሰጣቸው፣ በአንብሮተ እድ ባረካቸው ባርቃቸው ከእነርሱ ተለየ ነው የሚለው። እንዴት አረገ ሲባል ከፍ ከፍ እያለ በእጀ ትቂቱ በቅብበት ስሚት በስጋ ዳዊት አድረገ ከድንግል ማርያም የነሳውን ሥጋ ይህ ፈርሶ በስብሶ የሚቀረው ደካማው ሥጋ ኃይል የሚሆነውን መለኮትን ተዋሂዶ ሰው ከመባል አምላክ መባልን ፍጡር ከመባል ፈጣሪ ወደ መባል አድጎ በአል ቀኝ ለመቀመጥ በቤታንያ በደብረ ዘይት አረገ። ቅዱስ ዳዊት ጠንቅቆ ነው የተናገረ። ሊቃውንትም ተባብለው ተናገረውታል። አሳረገው አላለም። ድንግል ማርያምን ሊቃውንቱ ሲዘምሩ አይረግባ እያሉ ነው የሚዘምሩት። ቅዱሳን በሚያረጉት ጊዜ አይረግቦ እያሉ ነው የሚዘምሩት። የመድኃኒታችን የኢየሱስ ክርስቶስ እርገት ግን አሳራጊ የማይሻ እርሱ በራሱ ስልጣን ያረገ መሆኑን አርገ እግዚአብሔር በይባቤ እግዚአብሔር በእልልታ በመለከት ድምፅ አረገ ነው የሚለው። የቅዱስ ዳዊትን መነሻ ይዞ ሊቁ ቅዱስ ዮሐንስ አፈወርቅም። ይ አርገ እግዚአብሔር በቃለ ቀርን መዋይ ወይ ጊዜ አእረግጎ አላነሌዎ አርገ ቅዱስ ዳዊትን እንደመነሻ በመጥቀስ እግዚአብሔር በመለከት ድምፅ አድረገ ይላል። ነገር ግን አሳረጉት አይልም። አላሌለው አድርገ ራሱ በራሱ ስልጣን አድረገ እንጂ ይላል። ክብር ለእግዚአብሔር ይሁን። እሱ ያድርገው በራሱ ስልጣን ነው። እንዲሁም ያዕቆብ ዘስሩግ የተባለው አሊቅ ሲናገር በሚያድርግ ጊዜ ማንም ያሳረገው የለም ይላል ማንም ያሳረገው የለም። ያረገው በራሱ ስልጣን ነው። የተነሳው በራሱ ስልጣን ነው። አባ ጊዮርጊስ ዘጋሥጫ ወልደ እግዚአብሔር ዐርገ እንበለ ሰዋስው በሳይ ደመና ዘያንበለብል አካላዊ ቃል እግዚአብሔር ወልድ ያለ መሰላል ያለ አጋዥ በተደበለበለ በሚያብለጨልጭ ደመና ብሩህ በሆነ ደመና አረገ ይላል። ያለ ሰው ሰው ያለ መሰላል ብሎ የገለጸበት ሰው ሊወጣ ቢፈልግ በመሰላል ነው፣ ሊወርድ ቢፈልግ በመሰላል ነው። ይህ ምክንያት አለው። ክርስቶስ ግን ያለ መውጫ መውረጃ፣ ያለ መውረጃ ወረደ፣ ያለ መውጫ ወጣ። በራሱ ስልጣን ተነሳ፣ በራሱ ስልጣን አረገ አሳራ። ክብር ለእግዚአብሔር ይሁን። ይህን ነው የሚመለከተው እንዴት አድረገ የሚለውን በዚህ መንገድ ካየነ ለምን ክርስቶስ አረገ ስንል፣ ትንቢተ ነቢያትን ለመፈጸም አረገ። ወደዚህ ምድር የመጣው በነቢያት ትንቢት ነው። የነቢያትን ትንቢት ለመፈጸም መጥቷል። አሁንም ከተነሳ በኋላ አርባ ቀን ሙሉ መጽሐፈ ኪዳን ሲያስተምር ቆይቶ አርባ ቀን ሲሞላው በዚህ ዕለት አድርቧል። ለምን አረገ ስንል፣ ነቢያት ቀድመው ተናግረዋል። ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዕርገት በዳዊት መዝሙር ላይ መዝሙር ስልሳ ሰባት ቁጥር 18 ስትመለከቱ አረገ ውስታያ ፀያዊ ከፀያ ውሃ ከፀጋ ከለይጓ ባህያው ወደ ላይ ወደ ሰማይ አረግ ምርኮን ማረግ ለሰዎች ስጦታን ሰጠ ብሎ ቅዱስ ዳዊት ቀድሞ ይህን ትንቢት ተናግሯል። ይህ ትንቢት ይፈጸም ዘንድ የዳዊት ቃል ያናገረው እግዚአብሔር ነውና ቃሉ ይፈጸም ዘንድ ይህን ትንቢት ለመፈጸም አድረገ። እንደገናም ባረገ በአስረኛው ቀን መንፈስ ቅዱስን የሚልክ ስለሆነ ያይን ሲመረከት ነብዩ ኢዩኤል እሰውት መንፈስ የዲባ ሁሉ ዘስጋ በስጋ ለባሽ ላይ ሁሉ መንፈስ ያፈሳለሁ ብሎ ተናግሯል። ኢዩኤል የተናገረው ትንቢት መጣበር ስለሌለበት ቃሉ መፈጸም ስላለበት ባረገ በአስረኛው ቀን መንፈስ ቅዱስን ስለሚልክ ይህን ምክንያት አድርጎ አደረገ። ሌላኛው ሁለተኛው ምክንያት ስፍራ ያዘጋጅልን ዘንድ አረገ። ምን ያዘጋጅልን ዘንድ ስፍራ ቦታ ያዘጋጅልን ዘንድ። በዚህ ቦታ ላይ እርሱ በዚህ ምድር እያለ ቦታ ለእሱ አልተገኘም። ሲወለድም በተጎሳቆለ ቦታ በበረት ነው የተወለደው። እርሱ ግን ያን አላቄመም። ስፍራ ለሌላቸው መጠጊያ ለሌላቸው፣ በጭራይ ለሚሰቃጁ፣ በጨረቃ ቤት ለሚኖሩ፣ ከአንዱ ወደ አንዱ ለሚሉ፣ ኑሮ ለቸገራቸው፣ ቤትን አጡ ለሚያነው

ስንታመመ እየፈወስን እበ አሉ። እርሱ ግን እጅ ደንግጽ ከሞሆንብክሙ ልባቸው አይደንግጥ አባትና እናት እንደሌላቸው እንደ ሙት ልጅ አልተዋችሁም። በሰማይ እኔ ባለውበት እናንተ ትኖሩ ዘንድ እስመ ውስተ ቤተ አቡየ ብዙኅ ማኅደር ወበካርሜራ አቦቱ በአባት ቤት ብዙ መኖሪያ አለ። እኔ ወደዚያ ሄዳለሁ፣ እናንተንም ወደዚያ ወስዳችኋለሁ። በዚያው ትኖራላችሁ። ማለ ክብር ላይ እግዚአብሔር በዚያው ትኖራላችሁ። በአባቴ ቤት ብዙ መኖሪያ አለ። አሁን ሰቀላይ አዘጋጅልን፣ ዶርምን ይሠራልን፣ እንሸቦን፣ ፎቁን አዘጋጅቶ ሊጠብቅን እንዳይመስላችሁ። ብዙ መኖሪያ ማለት አንዱ ሲቀድስ፣ አንዱ ሲያስቀድስ፣ አንዱ ሲያቆርብ፣ አንዱ ሲቆርብ፣ አንዱ ሲማር፣ አንዱ ሲያስተምር፣ አንዱ ሲመጸወት፣ አንዱ ሲመፀወት አንዱ ሲሰልይ ሲለምን፣ አንዱ ሲለመንለት። በብዙ መንገድ መንግስተ ሰማያት የምትወረሰ ስለሆነ በብዙ መንገድ የሚገባባት ቦታ አለች። ብዙ መገጃ ማለት ነው። ነዳያን ተርበው ለምነው ሀብታሞች ጋር ሰጡ። የሚቀበል ከሌለ ሚሰጥ የለም፣ ሚሰጥ ከሌለም የሚቀበል የለም። ሁሉም አንዱ በመስጠት አንዱ በመቀበል አንዱ በማመስገን አንዱ በመመስገን በብዙ መንገድ የምትወረስ መንግስተ ሰማያት ስላለች በአባቴ የቤት ብዙ መኖሪያ አለ። ከዚያ ላይ እሄዳለሁ፣ እናንተም በዚያ ትኖራላችሁ። ስፍራ አዘጋጅላችሁ የእግ ዘንድ እሄዳለሁ አለ። በዚህ ስፍራ አጣን ያላችሁ፣ ተስፋ የቆረጣችሁ፣ ምድር ላይ ምድር አለም ተስፋ ያስቆረጠቻችሁ ሁሉ ደስ ይበላችሁ። እርሱ ያደረገው ቦታን ያዘጋጅልን ነው እሱ ያደረገው ቤት ሊሰጠን ነው። ያ ቤት በዚህም ጊዜ ይወድቃል፣ በዚህም ጊዜ ይታደሳል የማይባል ምሰሶ የብርሃን ግርግዳው፣ የብርሃን መሰረቱ፣ የብርሃን ጉልላቱ፣ የብርሃን ምስጋናችን ሳይደክመን ሀያ አራት ሰዓት ሙሉ የምናመሰግንበት ልብስ ማንጠይቅበት፣ ምግብ ማንፈልግበት፣ ምስጋናውን ምግብ አድርገን የምንኖርበት እንቅልፍ የሌለበት፣ ድካም የሌለበት፣ አዚም የሌለበት ቤት ተዘጋጅቶልናል። ክብር ላይ እግዚአብሔር ይሁን። ይህን ያዘጋጅልን ዘንድ እርሱ አድርገ መጨረሻው የጻድቃንን ዕርገት ያለስር ዘንድ መድኃኒታችን ኢየሱስ ክርስቶስ አድርጓል። አድርገ ከመያለቡ ዕርገተ ጻድቃን ቅዱሳን ይላልቁ። ሌሎች እሱን ምክንያት አድርገው ያርጋሉ። እርሶ ዕርገቱን አድርጓል፣ በራሱ ሥልጣን የእሱን ዕርገት ዕርገት አድርገው የእነሱን ዕርገት ባርኮን ቀድሶላቸዋል ጀምሮላቸዋል። እና እሱን አለመት አድርገው እንደነ አቡነ አረጋዊ እንደነ ቅዱስ ያሬድ እርሱ ያድርጋል። እነ ሄኖክ እነ ኤልያስ እነ ዕዝራ ከዚህ በፊት አድርገዋል። ሲያድርጉ ግን አሳራጊ ይሻሉ። አሳራጊያቸው ፈጣሪያቸው ነው። እርሱ ግን አሳራጊ አልፈለገም በራሱ ስልጣን አድርጓል። እርሱ ሲያድርግ ዳግም ሞት ላይኖርበት ነው። ኔ ኤልያስ ካረጉ በኋላ ሞት አለባቸው፣ መለወጥ አለባቸው። ወደዚህ ምድር መጣው መከራ መቀበል አለባቸው፣ በሰማይነት ማለፍ አለባቸው። እርሱ ግን አንድ ጊዜ ለእኛ ስለኛ ሞተ፣ ተነሳ፣ አረገ። ዳግመኛ ለማሳኘት ይመጣል። ይህ ለእናንተና እኔ አብነት የሆን ዘንድ ነው። አርገ ከመያለብዎ እርገተ ጻድቃን ቅዱሳን እርገቱን በአረብ አቀል ያደረገበትን ነግሪያችሁ ትምህርት የንጠቅኝ መድኃኒታችን ኢየሱስ ክርስቶስ ዕለት እንደተነሳ ተነሳ ዕለት ማድረግ ይችል ነበር። ለምን ይህችን ቀን ጠበቀ? አረባቆቀሩን ለምን ማስቆጠር ፈለገ ቢባል አዳም አባታችን በተፈጠረ በአረባ አቀሉ መላየት እንን እያሉ በምስጋና በእልልታ ወደ ገነት አስገብተውታል። ዳግማዊ አዳም ክርስቶስን በመላእክት እልልታ በቃለቀን የሚያርግበትን እለት አርባ ቀን አድርጎታል። የአዳምን ምሳሌ አማናዊ አድርጎ ለመፈጸም ከዚህ ላይ ግን ጠንቀቅ አድርጋችሁ እንድትሰሙን ያስፈልጋል። አዳምን ሲያሳርጉት አሳረጉት በእልልታ ነው የሚለው። ክርስቶስን ግን አጀውት ይባላል እንጂ አሳረጉት አይባልም። ምስጋና ቀረቡ አጀቡ። እሱ ባለበት እቅርና ሌሎች ቅዱሳን ባሉበት እንኳን መላእክት አይጠፉም። ቅዱስ ቤተክርስቲያን በተተ ሲመስ መላእክት አይጠፉም። መላእክት እንደ አጃቢ እንደ ዘብ ሆነው ይገለጻሉ እንጂ እሱን ለማሳረግ አይደለም። ለአዳም በማሳረግ ደረጃ ነው፣ ለክርስቶስ ግን በማጀብ ደረጃ ነው። ሌላኛው ምክንያት አረባው ቀን የተፈለገበት አይሁድን ምክንያት ለማሳጣት ነው። ክርስቶስ ተነሳ ሲባል የክርስቶስን መነሳት እውነት አይደለም በምትሃት ነው በምታ ነበር ነው ሌላ ነው አልተነሳም እንዳይሉ፣ ይሄው በዚህ ገንዛችሁ የነበር እንዲህ በጦር ወግታችሁ የነበር በዚህ መንገድ እንኩ እጄንና እግሬን የተወጋውን እዩ ብሎ ምልክቱን ያሳጅ ዘንድ አይሁድን ያሳፍር ዘንድ ምልክቱን ለማሳየት አርባ ቀን እየተመላለሰ መጽሐፈ ኪዳንን በማስተማር አርባ ቀን ሲሞላው በዚህን ጊዜ አርባን በሚያደርግም ጊዜ አንቱም ሰነበሩ ሀገረ ኢየሩሳሌም እሱ ኃይለ ማርያም የሉቃስ ወንጌል ምዕራፍ ሃያ አራት ቁጥር አምሳት አርባ ዘጠኝ ስትመለከቱ ከላይ ኃይል እስክትለብሱ ድረስ በዚህ ቆዩ ብሏቸው አድረገ። አሁን መንፈስ ቅዱስን ስላለበሱ በፍርሃቱ ውስጥ ስለነበሩ ከዚያ ቦታ ላይ እንዳይወጡ ይህን ትዕዛዝ አዝዟቸው አድርጓል። ከአስር ቀን በኋላ መንፈስ ቅዱስን ይልክላቸዋል ማለት ነው። ይህ ለእናንተ ና የሚነግረን ትምህርትን ጠቅልያ ያለው አንድ ሰው መንፈስ ቅዱስ ሳይቀርበው ጸጋ እግዚአብሔር ከእርሱ ጋር ሳይሆን፣ ሰማዕትነትን እቀበላለሁ፣ ሌላ ምስክርነት እሰጣለሁ፣ ያልተፈቀደለትን ትግል እታገላለሁ ቢል አይችልም። መንፈስ ቅዱስ ሲያድርብን፣ መንፈስ ቅዱስ ከእኛ ጋር ሲሆን፣ ጸጋ እግዚአብሔር ሲዋሃደን ግን እሳት ውስጥ ብንገባ፣ ውሃ ውስጥ ብንገባ፣ ሰይፍ ቢመጣ የሚሰማን ነገር የለም። እናንተና እኔም ዛሬ ወደ ቤተ ክርስቲያን ከመመላለስ ውጪ ሥጋውን ደሙን ተቀብለን በመንፈስ ቅዱስ ያልታተመዎች ብዙዎች ስለሆነ፣ ተመልካቾች ብዙዎች ስለሆነ በሕይወታችን ውስጥ ከቤተ ክርስቲያን ሳንጠፋ ቃሉን በመስማት ቃል እግዚአብሔርን በማዳመጥ ምሳ ገብተን ሥጋውን ደሙን ተቀብለን መንፈስ ቅዱስ እስኪያድርብን ድረስ ከቤተ ክርስቲያን እንዳንለይ እሱ ይርዳን። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ይቆየሉ።